ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ እንደምናላችው የለው ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለው፣ አብራችሁ ቆዩ። የአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የታላቁ ሕዳሴ ግድብን ለማሰናከል የተሰማሩ ከ15 በላይ ቅጥረኞች እንደመሰስን አሉ። አማካሪያቸው ሌትራል ጀኔራል አለምሸት ደግፌ የበኩላቸው ጽንፈኛ ያሉትን አካል አጥፍተናል፣ ህዝቡን ከጽንፈኞች ክፍል አላቅነዋል ሲሉ ተናግረዋል። በአማራ ክልል የተለያዩ አካባቢዎች ደግሞ በአገዛዝ ጦርና የፋኖ ኃይሎች መካከል ውጊያ መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ኃይል መመስረቱ ይፋ መደረጉ ተከትሎ በርካታ ወታደሮች ወደ ፋኖ መቀላቀላቸውም ተሰምቷል። በዚህ ላይ ዝርዝር ይዘናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቅሬት አሁንም በደቡባዊ ዞን ውስጥ አለ፣ እናፈርሰዋለን፣ አዲስ እናደራጃለን አሉ። ዶክተር ደብረጽዮን ገብረ ሚካኤል የህወሓትን አሁናዊ ሁኔታና ተያዥ ጉዳዮችን በተመለከተ ለወይን ጋዜጣ በሰጡት ቃለ መጠየቅ ስለ ኤርትራና አማራ እንዲሁም ስለ ፕሪቶሪያ ስምምነትና ሌሎች ጉዳዮች ተናግረዋል። የአቶ ጌታቸው ረዳን ቡድን የከሰሱ ዶክተር ደብረ ጽዮን የፓርቲያቸው እውቅና በተመለከተ የፕሪቶሪያው ስምምነት ጠቅሰው አስጠንቅቀዋል። አቶ ጌታቸው ረዳ ለዶክተር ደብረጽዮን ገብረ ሚካኤል ምላሽ ሰጡ ሲሆን ምዕራብ ትግራይ ነጻ እናወጣለን ሲሉና እንቅፋት ገጠመ ሲሉ የነበሩ አሁን ደግሞ ወደ ደቡብ ትግራይ መጥተዋል፣ ደና ቆርጥ ናቸው ሲሉ ተደምጠዋል። በዚህም ላይ ዝርዝር ይዘናል። በኢትዮጵያ የጦርነቶች መብዛት የኢንዱስትሪና የፓርኮች መዘጋት አስከትሏል። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ እንደሆነ ራሱ አገዛዙ አስታውቋል። ባለፉት 9 ወራት ከ37 በላይ ሰራተኞቻቸው ስራ ለቀዋልም ነው የተባለው። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከአዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚፓርኮች ጭምር ከሀገር ለቀው የሚወጡ ባለሀብቶች ቁጥር ሰፊ ነው ተብሏል። በዚህም ላይ ዝርዝር ይዘናል። ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ አቅርበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋራ ከግንቦት ሰባት በፊት ቀጥተኛ ንግግር ለማድረግ ጥሪ ያቀረቡ ሲሆን ለምን የሚለውን በዝርዝር እናያለን። የአሜሪካው ፕሬዝዳንት ትራምፕ ህገወጥ ስደተኞችን ከሀገር ለማስወጣት የሀያ ሺ ፖሊሶችን ድጋፍ ጠይቀዋል። ዶናልድ ትራምፕ የአገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞች ለማስወጣት የሚወስዱን እርምጃ ለማቀላጠፍ የሚያስችል የፖሊስ ድጋፍ ነው በግልጽ ያቀረቡት። እኒህና ሌሎች ጉዳዮችን በዝርዝር እናያለን። አብራችሁ የአገዛዙ ጦር ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ታላቁ ህዳሴ ግድብን ለማሰናከል የተሰማሩ ከ15 በላይ ቅጥረኞች ደመሰስን አሉ። አማካሪያቸው ሌተናል ጄኔራል አለም ሸደግ ግፌ በበኩላቸው ጽንፈኛ ያሉትን አካል አጥፍተናል፣ ህዝቡ ከጽንፈኝነት ክንፍ አላቅነዋል ሲሉ ተናግረዋል። በአማራ ክል የተለያዩ አካባቢዎች ደግሞ በአገዛዙ ጦርና የፋኖ ኃይሎች መካከል ውጊያ ቀጥሏል። የአማራ ፋኖ ብሄራዊ ኃይል መመስረቱ ይፋ መደረጉት ተከትሎ በርካታ ወታደሮች ወደ ፋኖ እየተቀላቀሉ እንደሆነም ተሰምተዋል። የአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የታላቁ ህዳሴ ግድብን ለማሰናከል የተሰማሩ ነበሩ ካሏቸው 15 ሺዎች በላይ ቅጥረኞችን ደምስሰናል ሲሉ ተደመጡ። ሀገር ለመበተን የሞከሩ ጠላቶቻችንን ሴራ ከሽፋል ሲሉም ፊልድ ማርሻሉ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ጦራቸው የሀገራችን ሙሉ ሰላም ለማረጋገጥ የሚሰጥ ተልእኮ ላሉት ጅግዳጅ እንዲዘጋጅ አሳስበዋል። ያገዛዙ ጦር ኢታማዦር ሹም በወለጋ ነቅም ተገኝተው የታላቁ የህዳሴ ግድብ ለማሰናከል የተሰማሩ ከ15 በላይ ቅጥረኞች በመደምሰስ ታሪክ ሰራን ሲሉ የተናገሩትም ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ትንኮሳ ለመፈጸም የሞከሩ ኃይሎች ካሉ መከላከያ ያ ሰራዊቱ በሁለንተና ዝግጁነት ላይ ይገኛል ሲሉም ዝተዋል። የአገዛዝ ጦር ኢታማጆር ሹምን ጨምሮ በርካታ የጦር አዛዦች፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና ሌሎች ባለስልጣናት ወለጋ ነቀምት ከተማ በተገኙበት መድረክ ላይ የታማጆር ሹም አማካሪ ሌተራል ጀነራል አለምሸት ደግፌ የበኩላቸው ጽንፈኛውን አጠፋ ነው ሲሉ ተደምጠዋል። አብይ አህመድ ወደ ስልጣን መምጣታቸውን ተከትለው የእዝ መቀመጫውን ከባህር ዳር ወደ ወለጋ ነቀምት ከተማ ያዞሩ የአገዛዝ ጦር ምዕራብ እዝ 47ኛ የምስረታ አመቱን ለማክበር በተዘጋጀው መድረክ ላይ አለም ሸደግ ግፌ ፅንፈኛውንም ሸኔን አጠፋን፣ ህዝቡን ከጽንፈኛ ከንፍ አላቀቅን ብለዋል። ኢትዮጵያን ያኮራ ሰራዊታችንን ያኮራ ምዕራቡ በራችን እንዳይደፈር በማድረግ ትልቅ ሚና የተጫወተና በዚህም የህዙ አመራሮች የኮር አመራሮች በጣም ትልልቅ ጀግኖች የነበሩበት ክፍል ነው። ህዝቡን ከጽንፈኛ ግፍ ያላቀቀ በመቀጠልም እዚህም ሸኔ በኦሮሚያ አካባቢ ተሰማርቶ በሸኔ ላይ በተወሰዱት እርምጃዎች እና ዘመቻዎች ትልቅ አስተዋጽኦ ያደረገ፣ ህዝቡ ወደ ልማት እና ወደ ሰላማዊ ኑሮ እንዲመለስ በማድረግ በኩል ትልቅ አስተዋጽኦ ያደረገ እዝና ክብር የሚገባው እዝ ነው። በዚሁ በወለጋ በነበረው መድረክ ላይ የተናገሩት የአገዛዝ ጦር ምራብ እዛዘር ሌተራል ጀራል መሰለ መሰረት በበኩላቸው ከምን ጊዜም በላይ ዝግጁ ነን ሲሉ ተደምጠዋል። የሚመሩት እዝም የውጭ ወራሪዎችን በመደምሰስ ና የውስጥ ጸረ ሰላም ኃይሎችን አድር በማስያዝ ታሪክ የሰራ ነው ሲሉ አዋድሰውታ። ሆኖም ሌተራል ጀራሉ የትኛውን የውጭ ወራሪ እንደደመሰሱ ሲገልጹ አልተሰማም። በተቃራኒው በቅርቡ እንኳን ሌተራል ጀራል መሰለ መሰረት የሚመሩት እዝ በተሰማራበት ቀጠና የደቡብ ሱዳን ጦር በጋምቤላ ክልል በኩል የኢትዮጵያ ሉዓላዊ ድንበር 30 ኪሎ ሜትር ዘልቆ መግባት ላሬ ወረዳን ተቆጣጥሮ እንደነበር ኢትዮ ኒውስ መዘገቡ ይታወሳል። በላሬ ወረዳ የነበሩ የፌዴራል ፖሊስ ና የጋምቤላ ክልል ላሬ ወረዳ አስተዳዳሪ ከፍተኛ ጉዳት አስተናግደው መሸሻቸው የሚታወስ ሲሆን የደቡብ ሱዳን ወታደሮች የኢትዮጵያን ሰንደቅ ዓላማ ወርደው የራሳቸውን ባንዲራ ሰቅለዋል ሲሉ ነዋሪዎች መናገራቸው ይታወቃል። ሆኖም ግን ሌተናል ጀኔራል መሰለ መሰረት እንዲህ ያለውን የሉዓላዊነት መደፍረስ መጥቀስ አልፈለጉም። በሌላ በኩል በአማራ ክልል ጦርነት ከፍቶ የሚገኘውን የአገዛዝ ጦር አባላት ከተለያዩ የክልሉ አካባቢዎች ከግዳጅ ቀጠና በመክዳት የፋኖ ኃይሎች እየተቀላቀሉ እንደሚገኙም የኢትዮኒስ የመረጃ ምንጮች ተናግረዋል። በተለይም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት ምስረታ ይፋ መደረጉን ተከትሎ ወደ ፋኖ የሚቀላቀሉ የአገዛዝ ጦር አባላት ቁጥር ጨምሯል ብለዋል የፋኖ የመረጃ ምንጮች። ይህ የወታደሮች ወደ ፋኖ መቀላቀል ፍሰት ለማስቆም በሚል የአገዛዝ ጦር ጥርነፋውን አጠናክረዋል ነው የተባለው። በተጨማሪም አንዳንድ አካባቢዎች ላይ ለውጊያ ስምሪት የተበተነ ጦርን ወደ ማዕከል እየሰበሰበ እንደሚገኝ ለማወቅ ተችሏል። ለአብነትም በጎጃም ሰክላና ፋግታ ቀጠናዎች የተሰማረ አገዛዝ ጦር ከትላንት ጀምሮ ወደ አዲስ ቅዳምና ግሻ አባይ ከተሞች እንዲሰበሰብ እየተደረገ መሆኑን የኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። አገዛዙ በበኩሉ በሰሜን ሸዋ ዞን በመራቤት ወረዳና አለም ከተማ አስተራር 55 የጽንፈኛ ቡድን አባላት እጅ ሰጥተውኛል ሲልም አስታውቋል። በክልሉ የተለያዩ አካባቢዎች ውጊያ እየተደረገ መሆኑ የታወቀ ሲሆን፣ በደቡብ ጎንደር ዞን ወረታ ከተማ ዙሪያ የአማራ ፋኖ ብሔራዊ ኃይል ከአገዛዝ ጦር ጋር ሰብአዊና ቁሳዊ ጉዳት ያደረሰ ውጊያ ማድረጉ ለማወቅ ተችሏል። በአካባቢው አባ ኪሮስ ኮሌጅ፣ ጓንታም፣ ታንኳ ገብርኤል እንዲሁም ቋሃር ሚካኤል፣ አርሴማ፣ ሸቲ ተራራ፣ ሸለቆም ሆድ ገበያ፣ ዥንጥልና መገንጣያ የተባሉ አካባቢዎች የሸፈነ ውጊያ መደረጉ ነው ለማወቅ የተቻለው። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት እንደረሰም ኢትዮኒስ አረጋግጣለች። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋብኃም በሰሜን ወሎ ዞን ቃሊም አካባቢ በአባይ ተራራ፣ ደብረ ተራራና ቃሊም ሚካኤል ትላንት ምሽት ካራት ሰዓት ጀምሮ ሌሊቱን ለሰዓታት በዘለቀ ውጊያ በርካታ ሰራተኛ ያገዛዙ ጦር የሞትና የአካል ጉዳት ደርሶበታል ሲል አስታውቋል። ያገዛዙ ጦር በሌሊት የተከፈተበትን ውጊያ ተከትሎም ወደ ወልዲያ ከተማ ሸሽተዋል ያሉት የፋኑ የመረጃ ምንጫዎች ወደ ወልዲያ ሲሸሽም ጃርሳ አካባቢ የደፍጣ ጥቃት ተፈጸመበት ከፍተኛ ጉዳት ደርሶበታል ብለዋል። በበርካታ የወሎ ቤት አማራ አካባቢዎች የአገዛዙ ሰራዊት በተለይ ከተለያዩ አካባቢ በግዳጅና በአፈሳ ለብ ለብ ሰልጥኖ የመጣውን ኃይል እየበተነ ፋኖን እየተቀላቀለ ይገኛል ሲልም ነው አፋብኃ ያስታወቀው። የህወት ሊቀመር ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቅሬት አሁንም በደቡባዊ ዞን ውስጥ አለ፣ አፍርሰና አደራጃለን ሲሉ ተናገሩ። ዶክተር ደብረጽዮን ገብረ ሚካኤል የህዋት አሁናዊ ሁኔታና እና ተያዥ ጉዳዮችን በተመለከተ ለወይን ጋዜጣ በሰጡት ቃለ መጠየቅ ነው ይህን ያሉት። ለዚህ ምላሽ ሰጡት አቶ ጌታቸው ረዳ ደግሞ ምዕራብ ትግራይ እነጻ እናወጣለን ሲሉ የነበሩት አሁን ደግሞ ወደ ደቡብ የመጡ ደናቁርት ናቸው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል የመሩት የህወት አስራ አራተኛ ጉባኤ ካካሄደ በኋላ ባለፉት ስምንት ወራት ስፋፊ የአመራርና የህዝብ ስብሰባዎችን አካሂጃለሁ ይላሉ ዶክተር ደብረጽዮን ገብረ ሚካኤል። በስብሰባዎቹ ታዲያ ከድርጅት መርክ ውስጥ ደንብ አፈንግጠው እንዲሁም የፓርቲ ሸክም የሚሉትን የአቶ ጌታቸው ረዳ የመራ በርካታ የማዕከላዊ ኮሚቴ የያዘ ኃይል ከፓርቲው አመራርና ከጊዜ አሰራሩ የስልጣን እርከን አባረናል ሲሉ እንደ ትልቅ ስኬት ተናግረዋል። በአቶ ጌታቸው ረዳ እየተመራ ከዋት አፈንግጠዋል የተባለው ቡድን ከጊዜ አሰራሩና የፓርቲ ኃላፊነት ቢነሳም በክሉ ደዋይ ዞን የቀረ ቅሬት አመራር እንዳለና በዞኑ ያለው የአቶ ጌታቸው ረዳ ቅሬት አመራር ቦታው ለማንሳት የእሳቸው ክንፍ የሆነው ህዋት በቅርቡ ወስኖ ወደ ተግባር እንደሚገባ ሲናገሩ ተደምጠዋል። ዶክተር ደብረጽዮን ገብረ ሚካኤል የአቶ ጌታቸው ረዳ ቅሬት ተብሎ የተገለጹት በዚህ ዞን ያሉ አመራሮች ጊዜያዊ አስተዳደሩ ካቢኔ ዶክተር ደብረጽዮን ለሚመሩት ህዋት የሚያደላ ነው፣ አቃፊ አይደለም በማለት ተቃውሟል። ዞኑም ሙሉ በሙሉ እንደማይቀበለው ከዚህ ሲያስታውቅ ቆይቷል። ዶክተር ደብረጽዮን ገብረ ሚካኤል አጠቃላይ የፕሪቶሪያ ስምነትና አተገባበሩን በተመለከተ ምግሎቶች አሉ ባይ ናቸው። ጥቅምት 217 ዓ ም በተቀሰቀሰው ጦርነቱ ከተፈናቀሉ ወገኖች በርካታ በውስጥ በማይናቅ ቁጥር ያላቸው ደግሞ በሱዳን በስደት ይገኛሉ ይላሉ። እነዚህ በውስጥና በውጭ የሚኖሩ ተፈናቃዮች ጥቅምት 2015 የፕሪቶሪያ ስምምነት ከተፈረመ ወዴ የፌዴራል መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ሞቀ ቤታቸው ሳይመለሱ አምስተኛ ዓመታቸውን ይዘዋል ይላሉ። ዶክተር ደብረ ጽዮን በአሁኑ ወቅት እንደ አሜሪካ መንግስት የመሰሉ ባድረጉት የፖሊሲ ለውጥ የእርዳታ አቅርቦት በመሳሳቱ ምክንያት ተፈናቃዮች ካለፉት አመታት በባሰ ሁኔታ ህልውናቸው ጥያቄ ውስጥ ገብተዋል ይላሉ። አምስተኛ ክረምት ከቤታቸው ውጭ በመጠለያ ጣቢያ ማሳለፍ የለባቸውም፣ የሚል አቋም ይዝናል ሲሉ በግልጽ ተናግረዋል። ዶክተር ደብረጽዮን ጨምሮም ስለሆኑም ያሉና አቅሞች አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር ተፈናቃዮች ወደ ቀያቸው እንዲመለሱ የምንሰራበት ይሆናል ብለዋል። የምርጫ ቦርድ ህጋዊ እውቅና መስጠትና መንሳት እንዲሁም የፕሪቶሪያ ሰላም ስምነት የተለያዩ ናቸው የሚሉት ዶክተር ደብረጽዮን ምርጫ ቦርድ ህዋት ጥር 2013 ዓ ምት ነው ከፓርቲ ምዝገባ የሰረዘው። ከዛ ጊዜ ጀምሮ እስከ አሁን የህዋት ህጋዊነት አልተመለሰም፣ እንደተሰረዘ ነው። የተመለሰ የህጋዊ ሰውነት የለም። ይባስ ብሎም ህዋት መጋ ሲጋብት 2013 ዓ ም በላይ በፓርላማ አሸባሪ ተብሎ ተፈርጇል። ይላሉ ስለሆነም፣ አሁን የሚደረግ አዲስ ምዝገባና ስረዛ የለም እኛ ሙሉ በሙሉ ህጋዊነታችን አልተመለሰም ነው የምንለው ሲሉ የተናገሩት ዶክተር ደብረጽዮን ገብረ ሚካኤል፣ ቦርዱ አሁን እያነሳ ያለው ነሐሴ 2016 ዓ ም ስለሰጠው ጊዜያዊ አዲስ ምዝገባ ነው። የነሐሴው ምዝገባ ሙሉ በሙሉ ውድቅ አድርገነዋል። እኛ እየጠየቅን ያለ ነው እውቅናና ህጋዊ የአምስት ዓመቱን ህዋትን ነው እንጂ ሌላ አይደለም ይላሉ። ስለሆነም ቦርዱ ግንቦት አምስት ቀን 2017 ዓ ም እሰርዛለሁ የሚለው የና ዲሞክራሲ 2013 ምዝገባ ነው መሰረዝ ይችላም። ምክንያቱም በምርጫ ቦርድ ምዝገባ የሚጽና ህዋት የለም እና ይላሉ። ጨምረውም ህዋትና የፌዴራል መንግስት በፕሪቶሪያ ሰላም ስምነት እውቅና ተሰጣጠዋል። ስለዚህ የምርጫ ቦርድ ዛቻና ማስፈራሪያ ለኛ ቀልድ ነው። ህዋት ቢሰረዝም ባይሰረዝም የፕሪቶሪያ ሰላም ስምነት ባለቤት መሆኑ የሚያስቀረው አይደለም ሲሉም ተናግረዋል። ከኤርትራ ጋር በፈጠሩ ግንኙነት ዙሪያ ሀሳባቸውን የሰነዘሩ ዶክተር ደብረጽዮን አቋማችን ግልጽ አድርገናል። ከማንኛውም አካል ሰላም እንፈልጋለን። እኛ ፍላጎታችን የሰላም ኃይል ነው ነው። ስለሰላም እንሰራለን። ስለዚህ ማሳያ እንዲሆን ከፌዴራል መንግስት በገባ ነው የሰላም ስምነት መሰረት ተኩስ ማቆም ተችሏል። ተጻራሪ ሰላም ተነጻጻሪ ሰላም ሰፍኗል ይላሉ። ጎረቤቶቻችን ክልልም፣ ይሁን አገር ጦርነትን የደግፋሉ። አማራና አፋር ክልሎች እንዲሁ ኤርትራ ጦርነቱን ደግፎ አጥቅተውናል። እነዚህ ጎረቤቶቻችን ናቸው። ከነዚህ ሁሉ ሰላም እንፈልጋለን። ከኤርትራና ሱዳን ጭምር ሰላም እንፈልጋለን። የተፈናቀለው ህዝባችን ወደ ቀዬው እንዲመለስ ወደ የወደመው መሰረተ ልማትም እንዲያንሰራራ ሰላም እንሻለን ነው የሚሉት ዶክተር ደብረጽዮን። ስለሆነም ከሁሉም ጋር ሰላም ለመስራት ማለታችን መንቀሳቀሳችን እንደ ክፋት መታየት የለበትም። ኢትዮጵያና ኤርትራ ወደ ግጭት እንዲገቡ አንደግፍም ይላሉ። በሌላ በኩል የጊዜያዊ አስተዳደሩ ፕሬዚዳንት ታደሰ ወረደ በትላንትናው ዕለት ወደ ክልሉ ደቡባዊ ዞን የመጀመሪያ የሆናቸውን ይፋ ጉብኝት እንዳደረጉ ተነግሯል። ይህም ዶክተር ደብረጽዮን ገብረ ሚካኤል እንዳሉት በዛ አካባቢ ያሉ አመራሮች የአቶ ጌታቸው ረዳ ቅሬት በመሆናቸውና በማኩርፋቸው ወደ መሀል ለማሳብ ያለመ ጉብኝት ነው ተብሏል። የፕሬዝዳንት ጉብኝት ከተነገረና የዶክተር ደብረጽዮን ቃለምልስ ተከትሎም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሁኔታ ሾምታ አቶ ጌታቸው ረዳ በማህበራዊ ትስር ገጻቸው ግልጽ ምላሽ ሰጥተዋል። ከብ ትግራይ ነጻ እንዳናወጣ እነገሌ እንቅፋት ሆኖብናል ሲሉ የነበሩ ደንቆሮች አሁን ደቡባዊ ትግራይ ነጻ እናወጣለን ወደሚል ሚል ዘመቻና ፉከራ ተሸጋግረዋል ይላሉ አቶ ጌታቸው። ቀጥለውም ለመረዳት የሚከብድ ነው ሲሉ ኃይለ ቃል የተጠቅመው ሀሳባቸውን በማህበራዊ ሚዲያ ገልጸዋል። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለም። በዚህ ዘጠኝ ወራት ብቻ ከ37 ሺህ በላይ ሰራተኞች ከኢንዱስትሪ ፓርኮች ለቀዋል ነው የተባለው። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከአዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው የሚወጡ ባለሀብቶች በዝተዋል ተብሏል። በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸው ከሀገር ለማስወጣት ጥያቄ እያ ያቀርብ መሆኑን የአገዛዙ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የተናገረው ኮርፖሬሽኑ የገለጸው የዘጠኝ ወራት እቅድ አፈጻጽሙ ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳይ ቋሚ ኮሚቴ ሲያቀርብ ነው ይላል ሪፖርተር በዘገባው በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶች ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረት ቢደረግም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን አንድ ኃላፊ ተናግረዋል። እኒህ ዋና ምክትል ስራ አስፈጻሚ ናቸው የተባሉት አቶ ሚል ኢብራሂም ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ ማቅረባቸው እኛ እንደ መፍትሄ እያቀረብላቸው ያለ ነው። አገር ውስጥ የገባና በአጠቃላይ አገራዊ ምርት የተመዘገቡ ማሽኖች ወደ ሌላ ሀገር ከሚወሰዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ይላሉ። ነገር ግን ወይዘሮ ሶስትና ጌትነውን የተባሉ የአገዛዙ የቋሚ ኮሚቴ አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙን ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች ኢንቨስተሮቹ መቀሌ ኢንዱስትሪ ፓርክ ምን እንደጎደለባቸው መጠየቅና ችግሩ መፍታት እንጂ ከአንድ አካባቢ አንስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ሲሉ ተቃውሟል ይላን ዘገባ። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮች ተጠይቀው መፍትሔ በማፈላለግ ሁኔታዎችን በማመቻቸት እዛው አካባቢ ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በእንዲህ እንዳለ ታዲያ በዘጠኝ ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጽሙ 83 ሚሊዮን ዶላር ብቻ ወይም ደግሞ የቅዱ 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ለምክር ቤቶች ያስረዳል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳ ይታገሱም በዘጠኝ ወራት ለታየው የውጭ ምንዛሪ የማነስ ምክንያቱን ሲያብራሩ በግጭትና በአጓ እገዳ ሳቢያ ገቢ የመጨመር ሳይሆን የአውሮፓውያን አቆጣጠር ከ21 ጀምሮ የመቀነስ ሁኔታ እየታየ ስለነበር ነው ይላሉ። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜን ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዛ የነበሩት የመቀጠልና መልሶ ስራቸውን የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮት ገጥሞናል ብለዋል እኒው ኃላፊ። ጦርነት እያለ ኢንቨስትመንት የሚታሰብ አይደለም ሲሉም ችግሩን ገልጸዋል። ታዲያ ይህን ይበል እንጂ የአገዛዙ ጠቅላይ ሚኒስትር ግን ኢንቨስትመንታችን እየሰፋ ነው ማለት ሲደሰኩሩ ይሰማል። እኒው ኃላፊ የአገዛዙን ጠቅላይ ሚኒስትርና ያለቃቸውን ሀሳብ መቃወማቸውም የተሰማው አገር ጥለው የወጡት ከመቀሌ ብቻ ሳይሆን ከኮምቦልቻ፣ ከባህር ዳርና ከደብረ ብርሃን ብዙ ባለሀብቶች መሆናቸውም ተገልጿል። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች ተጨማሪም ከሐዋሳ፣ ከኮምቦልቻ፣ ከሰምራ፣ ከባህር ዳር፣ ከደብረ ብርሃን ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹ ዋና ስራ አስፈጻሚው ችግሩ በሀገር ላይ የመጣ ነው፣ አሁን ላይ ከባድ ሁኔታ እንገኛለን ሲሉ መናገራቸው ተሰምቷል። ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ ያቀረቡ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከዩክሬን ጋራ ከግንቦት ሰባት በፊት ቀጥተኛ ንግግር ለማድረግ ጥሪ አቅርበዋል። ቅዳሜ ዕለት ከክሬምሊ በቴሌቪዥን በሰጡት መግለጫ የግጭቱ መሰረታዊ ምክንያት ማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ቆስተር ያለ ንግግር ማድረግ እንፈልጋለን ብለዋን ፑቲን። ይህ የቭላድሚር ፑቲን ንግግር የተሰማው የዩኬው ጠቅላይ ሚኒስትር ሰር ኬር ስታርመር፣ የፈረንሳዩ ኢማኑል ማክሮን ጨምሮ የአውሮፓ መሪዎች ዩክሬን ከጎበኙ በኋላና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታረቅ ከጠየቁ በኋላ ነው። የክሪምሊ ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮ ምላሽ አሳውቀዋል። ነገር ግን እኛ ላይ ጫና ለማድረግ መሞከር ፈጽሞ ረቤለሽ ነው ሲሉም አስጠንቅቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ ሀገራት ንግግር አዲስ የተኩስ አቁምና የሰላም ስምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳላቸውም ጨምረው ተናግረዋል። ይላል ቢቢሲ በዘገበው ረሲብ ጣይብ ኤርዶዋን ጋር በውይይቱ ዝርዝር ጉዳዮች የሚመለከት እንደሚነጋግሩም ተሰምቷል። የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለአንድ ወር የሚቆየ ተኩስ አቁም እንድታደርግ በጠየቁት ዕለት በቀረቡት የሩሲያው የንነጋገር ግብዣ ላይ እስካሁን ኬቭ ምላሽ አልሰጠችም። ቮሎድሚር ዘለንስኪ ዩክሬን ስለ ተኩስ አቁሙ ለመነጋገር ከፑቲን ጋር ለመገናኘት ዝግጁ ናት ይላሉ። አክሎም ሩሲያ በጦርነት እንዲያበቃ ፍላጎት ማሳየቷ በጎ ምልክት ነው ባይ ናቸው። ዘለንስኪ ታዲያ ሩሲያ የተሟላ ዘላቂና አስተማማኝ ተቃዋሚዎቿን የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ ጠብቃለሁ ሲሉም ይናገራሉ። የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረት አባል ሀገራት የሆኑት ፈረንሳይ፣ ጀርመን፣ ዩኬና ፖላንድ ወደ ኬቭ በተጓዙበት ወቅት ከዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ ጋር በአንድነት መግለጫ ሰጥተውም ነበር። ትራምፕ ህገወጥ ስደተኞችን ከሀገር ለማስወጣት የሀያሽ ፖሊሶችን ድጋፍ መጠየቃቸው እያነጋገረ ነው። ዶናልድ ትራምፕ የአገር ውስጥ ደህንነት መስሪያ ቤት ሰነድ አልባ ስደተኞች ለማስወጣት የሚወስደውን እርምጃ ለማቀላጠፍ ቢያንስ ተጨማሪ ሀያሽ ፖሊሶች እንዲመደብ ትእዛዝ አስተላልፈዋል። መመሪያው የተላለፈው አርብ ዕለት ሲሆን አስተዳድሩ በፈቃዳቸው ወደ ሀገራቸው ለመመለስ የሚፈልጉትን ሰነድ አልባ ስደተኞች ለማበረታታት የያዘውን እቅድ አካል መሆኑ ተገልጿል። ትራምፕ በቪዲዮ ባስተላለፉት መልእክት አሜሪካን ለቆ መውጣት በተቻለ መጠን ቀላል ለማድረግ እየሰሩ መሆኑ ሲሆን ተናግረዋል። በፈቃዳቸው አሜሪካን ለቀው ለመውጣት የሚፈልጉ ሰነድ አልባ ስደተኞች የአውሮፕላን ትኬት ወጭን የአሜሪካ የፌዴራል መንግስት የሚሸፍን ሲሆን ተጨማሪ ጉርሻ ለመስጠት ፕሬዚዳንታዊ ትእዛዝ ተላልፏል ብለዋል። ትእዛዙ በሀገር ውስጥ ደህንነት መስሪያ ቤት ውስጥ የሰራተኞች ቁጥር መጨመር እንዴት በገንዘብ እንደሚደገፍ ያለው ነገር የለም። ህገ ወጥ ስደተኞች የሚመለከት በቀጥታ እየሰራ የሚገኘው የኢሚግሬሽንና ጉምሩክ መስሪያ ቤት በአሁኑ ሰዓት ከ21 ሺህ በላይ ሰራተኞች ያሉት ነው ይላል ቢቢሲ። ከእነዚህ መካከል 6100 ያሉ ህገ ወጥ ስደተኞች ከሀገር የሚያስወጡ ፖሊሶች የሚያነሱር ሲሆኑ ከ750 በላይ የሚሆኑት ደግሞ ረዳቶቻቸው መሆናቸውን የኤጀንሲው ድረገጽ ያሳያል። ትራምፕ ለረጅም ጊዜ ግዛቶችና የአካባቢ ህግ አስከባሪዎች እንዲሁም ብሔራዊ ዘብ ድንበር ጥሰው የሚገቡ ህገወጥ ስደተኞችን በሚመለከት በመተባበር እንዲሰሩ ጥሪ ሲያቀርቡ ነበር። ይህ የአሁኑ ትእዛዝ የሀገር ውስጥ ደህንነት መስሪያ ቤቱ እያደገ ያለውን ጥረት ትእዛዝ የሀገር ውስጥ ደህንነት መስሪያ ቤት እያደረገ ያለውን ጥረት ለግዛቶችና አካባቢ ህግ አስከባሪዎች የቀድሞ ፌዴራል ፖሊስ አባላት እንዲሁም ሌሎች የፌዴራል ኤጀንሲ ባለሙያዎች ውክልናና ኮንትራት የሚሰጥ ጭምር ነው ተብሏል። የተወዳችሁና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።